ሰላም ሰላም የተወደዳችሁና የተከበራችሁ ውድ አሌክስራ የዩቱብ ቻናል ቤተሰቦችን ከባለፈው አይታቸዋን ራያ ቆቦ ላይ ወደ ህክምና ወስጀው ነበር። ዛሬ ደግሞ በመቀጠል ወደ ወልዲያ አልትራ ሳውንድ መነሳት ያለበት አንድ ነበረ። እሱን መድህን የግል ሆስፒታል ተር ዜማ ነበር ሙሉ ስፖንሰር ሆኖ ያለውን ነገር እዛ አድርጎሉ ወደ ወልዲያ ሄደን ወንድማችን ቻሁና የተከበራችሁ ውድ አሌክስራ የዩቱብ ቻናል ቤተሰቦች ወንድማችን እንግዲህ ቀስ ብሎ እንደዚህ ወደ ህክምና ቦታው የሄድነው ወረፋ እዚህ ወረፋ ልንጠብቅ ነው። ወረፋ አለ። በጣም በጣም ወረፋ አለ። እንግዲህ ወልዲያ ነው። ከቆቦ ወደ ወልዲያ መጥተ ነው አንተራ ሳውንድ ሁለት ቁጥር ላይ እንግዲህ ወረፋ እየጠበቅ ነው የምንገኘው። ወንድማችን አይዞህ ና አይዞች፣ አረፍ በል ቪዲዮ የምታይም ሁላችሁም በውጭ ሀገርም በውስጥ ሀገርም ያላችሁ የወንድማችን እንርዳው። ኩላሊቱ ከምንም በላይ ፌል ትንሽ ነው ቀረው ብሎ ወደ ህክምና ቆቦ ሙሉ ህክምና ዜማ በጣም ደስ የሚል ህክምና ነበር ያካሄድ ነው። መድህን የግል ሆስፒታል ስለላከኝ እሱ ሙሉ ወጪውን ከትን የምሳተፋለሁ ወንድማችንን ይማሳከብ ምፈልጋለሁኝ ብሎ ራያ ቆቦ የሚኖረው ዜማ ልዩ ክሊኒክ የወንድማችንን ስፖንሰር ሆኖ ወደ ወልዲያ የህክምናውንም የትራንስፖርቱን፣ የምግቡን ሁሉንም እኔ እችልላቸዋለሁ ብሎ ነው። እንግዲህ ጊዜ ወንድማችንን እንደምታዩት ከባለፈው አሁን ትንሽ ተሽሎት በሚወስደው መድኃኒት ትንሽ ቁጭ ብሎ ነው የምታዩትኝ። በውጭ ሀገር ያላቸውት ወንድሞቻችን ሼር አድርጉልን። የተቸገረ መርዳት የራሳችን ለነፍሳችን መዳን ነውና ሁላችሁም ሸር ሼር አድርጉልን እንዴት ነው እንዲሁ እንግዲህ ወደ ወልዲያ ጉዞ እንዴት ነበር? ሸጋ ነው ነው ተመስገን። ጉዞው ተመችቶታል። ተመስገን ነው አዎ እንግዲህ በመጨረሻውም ቢያረፍደው አዎ አይዞህ ወረፋው ደርሶ እንግዲህ እየገባ ነው ወረፋው ደርሶ እና አይዞህ ቀስ በለው ረፍ በል እሺ የተወደዳችሁ እና የተከበራችሁ ወዲያ ሌክስ የራ የኢትዮጵያ ቻናል ቤተሰቦች በወልዲያ አልትራ ሳውንድ ልናስነሳ ወስደናል እንግዲህ ዶክተር እንግዲህ በተቻለ መጠን እንደዚህ እየተባበረን ነው የሚገኘው ከሌላ ሀገር እንደ መጣን አውቆ በጣም ደስ በሚል አቀባበል ነው የተቀበለን ዶክተር እጅግ በጣም እናመሰግናለን እንግዲህ በተሻለ እና በዘመናዊ መሳሪያ ነው እንደዚህ እየታከመ እየታየ የሚገኙ ወንድማችን። ይሄ ልብ ነው። አሁን እንግዲህ በተሻለ መሳሪያ ነው እያየው ያለው። የልብ ነው ብሎናል። እግዚአብሔር የሆነ ወንድማችን የሚባል ነገር የለም ሲሙል ውጤት ደግሞ አንድ ላይ ሁላችን እናየዋለን። የሚመለከቱት ወንድማችን ልቡንም ሆዱንም እንዳለ ሙሉ ምርመራ ነው እያካሄደለት የሚገኘው። እንትራሳውንድ ሙሉ እያየው ነው። ዶክተራችንም በጣም ደስ የሚሉና ጸባይኛ የሆኑ ናቸው። በጣም ያለ ፍቃድ የዘው ብዬ ገብቼ የሚገርማቸው ለምን ገባህ ምናምን አለኝ፣ ግን ለቀልድ ያክል ነበር። ዶክተር ያው አንዳንድ ቀልድ ጣል ያደረግልናል። ዶክተራችን በጣም ይቅርታ ብያለሁ፣ ግን ቀልድ ውጭ ሀገርም በውስጥ ሀገርም ያላችሁ እህት ወንድሞቻችን የወንድማችን እንግዲህ ሙሉ ምርመራውን እያካሄደ ነው የሚገኘው። ሙሉ ውጤቱን እስክናይ ድረስ በጣም ቸኩ ያለው እንግዲህ ቪዲዮ የምታይ ሁላቸውም ሼር አድርጉትን። ሼር በማድረግ የተሻሉ መርዳት የሚፈልጉ አካላቶች ሊኖሩ ስለሚችሉ በውጭ ሀገርም በውስጥ ሀገርም ያላችሁ ሼድ አድርጉትኝ። ይህ ወንድማችንን እንርዳው። ባለበት እንግዲህ ማንም ጠዋሪን ምንም ጠያቂ ማካል ስለሌለው አጋጣሚ ራያ ቁቡ ቅዱስ ማርያም ቤተክርስቲያን ላይ ነው የተገናኘ ነው። ፈጣሪ እንደፈቀደ ግን ዜማ ልዩ ትራንስፖርቱም የምግብም የአንዳንድ ወጭ ብሎ እስከ አራት ሺህ ብር ባለው ልኮልኝ ይሱ ወንድማችንን ደግሞ ወደዚህ ይዤ መጥቻ ነው የሚገኘው። ወንድማችን ደግሞ እዚህ ወልዲያ ላይ በተሻለ ማሽን በተሻለ ማቴሪያል ነው እንደዚህ ወንድማችን እያከመው የሚገኘው። ወንድማችንም አላስቀየምንም፣ ደስ የሚል ሰው ነው። ገና ወጣት ነው። ልክ እንደኛ ነው። እሱ እንግዲህ እየተባበረ ነው የሚገኘው። እንግዲህ ቪዲዮ የምታይ ሁላችሁም ሸር አድርጉትኝ፣ ላልደረሰ እንዲደርስ አድርጉ። መርዳት ለሚፈልጉ ቢያንስ እናንተ እንኳ መርዳት ባትችሉ የወንድማችን ወንድማችን ብዙ ሰው ሊረዱ ስለሚችሉ ሸር አድርጉለት። የሚገርማችሁ ኬንዳ ላይ ነው የሚተኛው ከማርያም ውጭ ላይ ቤት እንኳ አልተከራየም። ውጭ ላይ ቤተክርስቲያን ላይ ነው የሚተኛውና የቀን ስራ እየሰራ ነበር የሚተዳደረው። አሁንም ከተሻለው የቀን ስራውን እየተሰራ እየተዳደረ ማለት ነው። ግን የሰው ልጅ ከታመመ የትም መንቀሳቀስ አይችልም። አደለም። የቀን ስራ ራስን እንኳን ለማንቀሳቀስ የምንችልበት መንገድ ስላልሆነ ያለ ነው ማለት ነው። እንግዲህ ዶክተር በተሻለ ሁኔታ እየተባበረ ነው። የሚገርማቸው እዛ ወረፋ ብዙ እየጠበቁ ይስንትቶ እኛ ጋር ነው እየተባበረኝ የሚገኘው። ዶክተር እጅግ በጣም እናመሰግናለን። ያው ቃላት ያጥርኛል። ታንኪ ዩ ያለውን። አሁን ምንድን ነው የሚደረገው? ኦኬ፣ እንትኑ ደህና ነው ደቦነት መራ ነው ያሉትን ነገሮች እዚህ ጋ ጽፌያቸዋለሁ። ያው የባለሙያ ትርጓሚ ስለምፈልግ ለባለሙያችን ወስደ ትሰጣለ ማለት ነው። ላዘዘው እዛ በላበጣም እናመሰግናለን። እንደምትመለከቱት እንግዲህ ወደ ሙሉ ምርመራውን ከሄደ በኋላ ይህን ወረቀት ሰጥቶኛል። ይህ ወረቀት እንግዲህ ለባለሙያው ስጥልኝ ያለኝ ትርጓሚ ብቻ ለዶክተሮች ነው። እንዲያ ነግር ጽሑፍ የሚገባው እንግዲህ ታክመን ሙሉ ምርመራውን አካሄደን ነው፣ እየወጣን ነው የምንገኘው። ወንድማችን እዚህ ጋር በትሩን እያነሳ ነው። ከህክምና ወጠን ወደ ወደ ምሳ ነገር ሲወጣ ብለን ምሳ ምናምን እንገባበዛለን ማለት ነው። አሁን ምሳ ላይ ወደዚህ እንሄድ ይሻላል፣ ወደዚህ ይሻለናል ብቻ። ወልዲያ ወጥ ከህክምና ወጠናል። እንግዲህ የተወደዳችሁና የተከብራችሁ ውዲ አሌክስራ የዩቱብ ቻናል ቤተሰቦች፣ ወንድማችን ጋር እንግዲህ ይሄን ነው የምንገኘው ወደ ምሳ ከምሳ በኋላ እንግዲህ ቆቦ ያለውን ነገር ሁሉ እናሳውቃቸዋለሁ። ይሄን ቪዲዮ የምታዩ ሁላችሁም ሼር አድርጉትኝ ለተቸገረ ወንድማችን እንርዳው ነው የምለው። እግዚአብሔር ይመስገን። እንግዲህ የተወደዳችሁና የተከበራችሁ ውድ አሌክስ ራይ ዩቲዩብ ቻናል ቤተሰቦች በውጭ እንግዲህ ምግብ እንብላ እያለኝ አይሆንም፣ አንዲት እህታችን ወንድማችን ቤት ከኔ ቤት ነው የምትበሉት እንትወሉ ብላን እንግዲህ ምሳ ወጭ አናወጣም ብለን ከወንድማችን ቤት እስክትከፍተን ነው ማግዲ እንግዲህ እየጠበቅናት ነው። እየከፈተች ነው። እህታችን ከፍታናለች፣ ግቡ እያለች ነው። ግባ ግባ ግባ። ቤት እግዚአብሔር ቤት ለምቦሳ ይላል። ግባ ግባ ግባ። እህታችን እንዴት ነሽ? ዋ ዋ ዋ! እንዴት ነሽ? ደህና ነሽ? እሺ፣ እንግዳ ነኝ ለካ ቤቱ በጣም ሽሩ ቁላ ነው መስለዋል። ግባ ና ግባ። ወንድማችን ቤት ለምቦሳ ነው። ቤት ለምቦሳ መስላለች ካፌ አይደለም የተወደዳችሁና የተከበራችሁ ውድ ዩቱብ ቻናል ቤተሰቦች፣ እንግዲህ ወንድማችን ይህንን የሚያምር ቤቱ ላይ ጣውላ ብለን ገብተናል። ወንድማችን እንዴት ነህ? እንግዲህ የተወደዳችሁ ይህ ወንድማችን እንግዲህ ከውጭ ሀገር የላኩለትኝ ገንዘብ ወጭ ለምን ያወጣን ብለን ከወንድማችን ቤት ምሳ ከህክምና ወደ ምሳ መተናል። ወንድማችን አይዞህ፣ እንደ ቤት እየውሽ እንዴት ነህ አሁን? አይዞ፣ አይዞ ሰዎች፣ ወንድማችን ጋር ምሳ ግብዣ። ሁላችሁም በውጭ ሀገር በውስጥ ሀገር ያላቸው የምትልኩልን ሁላችሁም እጅግ በጣም እናመሰግናለን። ወይም ሼር አድርጉ፣ ላልደረሳቸው አድርሱልን። እናመሰግናለን። ወንድማችን አብሽር፣ ፈታ በል። እህታችን ምሳው ናቸው እንጂ የተወደዳችሁ፣ ምግባችን መጥቷል። ኧረ በቃናን፣ ሁሉም ሞልቷል፣ መብቷል፣ ሁሉም ምግባችን መጥቷል። ብላ ወንድሜ፣ ብላ፣ ግባ፣ ብላ፣ አብሽር። ወጭ ከምናወጣ ወንድማችን ጋር እንግዲህ እንግዲህ ወንድማችን ብሉ ጠጡ እያለ ነው። ማሰረፍ የለም እያለ ነው። ቅጣታ ነው እንደ ማሰረፍ። ከጀርባ እንቆፍራለን ካልሆነ አትክት እዚህ ጋር እንግዲህ ተመልከቱ። ውሃችንም ቅርቡልናም፣ ቆሏችን ምግባችን። ወንድሜ በላ በል አድርግ እንጂ ምንድን ነው? አይዞህ ብላሽ ሽ ወንድሜ። እህታችን መቅደስ በጣም እየተንከባከበች ነው። እጅግ በጣም እናመሰግናለን። ይኸው እንግዲህ አይናፋር ናት፣ ቪዲዮ ምናምን አይናፋር ናት። አሁን የምንገኘው በትልቅ ወንድሜ ቤት ነው የምንገኘው። ከሱ ቤት አርፈን ምሳ እየበላን ነው። አሁን ከበላን በኋላ ደግሞ ጉዞ ይቀጥላል። ሙሉ ምርመራ አካሄዷል። ውጤቱን ደግሞ ይዘናል። ወረቀቱ የሚገርማቸው ውጤቱ እኛም አናነበውም። ዶክተር እርስ በርስ ነው፣ ነርሶች እና የሚያውቁትኝ ወደ እሱ አስተላልፍ ትበን ተመልሰን ወደ ራያ ቆቦ እንሄድና ለዶክተር ዜማ ነው የምንሰጠው። አሁን ምግዝ ምሳችንን በላን አይደል? ወደ ጉዞ ወደ ቆቦ ወንድሜ ዝግጁ ነው ለመሄድ። አይዞ በደንብ ብላ እንዳይደክም መንገድ ላይ። ሰላም ሰላም፣ የተወደዳችሁና የተከበራችሁ ውድ አሌክስ ራ የኢትዮጵያ ቻናል ቤተሰቦች እንምናላችሁ። ዛሬ ከወልዲያ ወደ ቆቦ ተመልሰን ዜማ ልዩ ክሊኒክ ነው የምንገኘው። ወንድማችን እንግዲህ አሳክመን እዛ ዜማ ባደረገልን ግዳፍ ከዚህ ወደ ወልዲያ የምንሄድበትን ትራንስፖርት ወጪው ሙሉ ወጪውን ከኔ ቅርቤ ብሎ እሱ ዜማ ዶክተር ዜማ ስፖንሰሩ ነውና እጅግ በጣም እናመሰግናለን። አሁን ደግሞ ውጤቱን እዚህ ብዩ የውስጥ ደዌ ስፔሻሊስት ዶክተር ነው እንግዲህ ከዛ የመጣልን ውጤት ትነግረናለህ። በበልጥ ደግሞ አንተ የምትሰራውን ስራ ትነግረናለህ ማለት ነው፣ እዚህ ምን አይነት አገልግሎት እንደምትሰጡ። እሺ፣ አመሰግናለሁ ዶክተር ወጋጆ ባላዶ ስቱዲዮ ላይ ስፔሻሊስት አትሉኝ። በዚህማ መካከለኛ ክሊኒክ የሚሰራው አገኛለሁ። ወንድማችን አበባው ፈጠነን ምርመራ ገነለ ነበር የልብ ምርመራ ራጅ ምርመራ ገነለ ነበር። ምርመራዎቹ የሚያሳዩት ራጁ ምራጁ የልብ ምርመራው የሚያሳየው የተሰራጨ ቲቪ ወደ ልቡና ወደ ወገቡ አጥንት የተሰራጨ ያሳያል። ለሱ የቲቪ መድኃኒት ያስጀምረዋል። እና አሁን ኩላሊቱ ላይ ያለው ኢንፌክሽን ባለፈው ኩላሊት ብይን ትንብየ ነበር። እና እንዴት ነው ኩላሊቱን አሁን ወደ ምርመራ፣ ኩላሊቱ ደህና ነው አሁን ባለው ሁኔታ የደም አነሳለው እሱም እናተማለን። በጣም እናመሰግናለን ዶክተር። የውስጥ ደዌ ዋና ስፔሻሊስት ነው። ቆቦ እንግዲህ ያላቸው ወጥ ወንድሞቻችን እየመጣችሁ፣ ዜማ ልዩ ክሊኒክ እየመጣችሁ ሁሉንም ምርመራ ማካሄድ ይችላሉ። ዶክተር ዜማ ወንድማችን ደግሞ እዚህ ጋር አንዳንድ ስለምሰጧቸው የምሰጧቸው ስራ እዚህ ውስጥ ላይ ምርመራ ብዙ ማቴሪያሎች አሉ። ትንሽ ከብዙ በትንሹ ብትገልጽልን። እንግዲህ በዚህ መካከለኛ ክሊኒክ በቆቦ ስፔሻሊ በፍጥነት በአጭር ጊዜም ብዙ ለውጦችን ያመጣ ክሊኒክ እንደሆነ ይታወቃል ጊዜ ውስጥ በ2015 መጀመሪያ አካባቢ ነው የጀመርነው። ግን በዚህ ሁኔታ በቆቦ ውስጥ የመጀመሪያ የሚባሉ ፓዮኔር ሆኖ የሚገኝ ተቋም ነው። ስለዚህ በተለይ በከተማው ላይ የተለያዩ ምርመራ እጥረቶች ነበሩ። እነሱ ምርመራዎች አቬለብል እንዲሆኑ ለማድረግ ሞክረናል። ስለዚህ የተለያዩ የደም ላቦራቶሪ፣ የተሟላ ላቦራቶሪ ምርመራዎች አሉ። የኬሚስትሪ ቴስቶች የተለያዩ ጉበት፣ የኩላሊት የመሳሰሉ ምርመራዎች አሉ። ሌላው የስኳር ምርመራ በተለይ የሶስት ወር የስኳር ምርመራ የሚባለው እንደዚ አለ። ከዛ በተጨማሪ የኮሌስትሮል ምርመራዎች እየተካሄዱ ይገኛሉ። ከዚህ በተጨማሪ የካርዲያክ ኢንዛይም ምርመራዎች አሉ። በቆቦ ስፔሻሊ የሌሉ ምርመራዎች አንዳንድና የኤሌክትሮላይት ምርመራ ኤሌክትሮላይት በከተማችን የለም። እሱንም አቬለብል ለማድረግ ሞክረናል። እነዚህ ሲቢሲ ማሽን የተለያዩ የቲቪ ማርከር ቴስቶች፣ ሌላው ደግሞ የአካባቢ የሌለ አንድ ፓጉሌሽን ፕሮፋይል የሚባል ማቅረብ ትናለን ምርመራዎች አሉ። እነዚህ ፒቲቲ አይ ኤን አር የሚባሉ ቴስቶች ብዙ ጊዜ የምንልከው ወደዛ ነበረው። አሁን እኛ ጋር አቬለብል ነው። ሌላው እነዚህ ቫይራል ማርከር የሚባሉ የሄፐታይተስ ቢ ክፍትሲ እነዚህ የጉበት ቫይረስ የኤችአይቪ፣ የሲፊልስ ቴስቶች አሉ። ሌላኛው ከዚህ ከተማችንም ላይ እኛ ሌላ ማርከር ትንሽ አቬለብል ያልሆኑ ምርመራዎች ለምሳሌ አንቲቦዲ የሚባሉ ምርመራዎች ነበር አሉ እነሱም አገልግሎት የጨጓራ ባክቴሪያ የሽንት እነዚህ ፕሮስቴት ስፔሲፊክ አንቲጂን የሚባሉ የካንሰር ማርከር ምርመራዎች ይገኛሉ። ከዛ የእንቅርት ምርመራ፣ የመካንነት ምርመራዎች፣ የሽንት ምርመራዎች አሉ። ከዛ በተጨማሪ የልብ ኢሲጂ ኮካርዲዮግራፊ ማሽኖች አሉ። እንደዚሁም ኤክስሬ ማሽን ዘመናዊ ዲጂታል ኤክስሬ ማሽን አለ። በነዚህ አገልግሎቶች እየሰጠ እንገኛለን። ከዛ በተጨማሪ ሐኪሞች ኦልሞስት ወደ ሶስት ስፔሻሊቲ ስፔሻሊስት ሐኪሞች አሉ። የፓቶሎጂስት ስፔሻሊስት ሐኪም አለ፣ ዶክተር አብዱኛ ይባላል። ዶክተር ወዳጆ መንገሻ እዚህ ይገኛል። ዶክተር ወዳጆ መንገሻ የውስጥ ደዌ ሲኒየር የውስጥ ደዌ ስፔሻሊስት ሐኪም ነው። ሌላው ደግሞ የቀዶ ጥገና ስፔሻሊስት ዶክተር አማሲላሴ እዚህ ይገኛል። ሌሎች አጠቃላይ ሐኪሞችም አሉ። ሰሚያ ጋ ዶክተር ሞላ፣ ዶክተር ዮ ይባሉ አጠቃላይ ሀኪሞች ይገኛሉ። እንደዚሁም ነርሶች አሉ። ስለዚህ ሌላው ደግሞ የፋርማሲ አገልግሎት መኖሩ ለየት ያደርገዋል። ፋርማሲ አብሮ ተግሪቶ ሆኖ የሚሰራበት ሁኔታ ነው ያለው። ስለዚህ በዚህ በመካከለኛ ክሊኒክ ፕሮግረሲቭ እለት እለት ያሉትን የአገልግሎት ሰርቪስ ዌብስ እያሰፋ ያለ ነው። ስለዚህ በዚህ ለከተማችንም ለህብረተሰቡም ናቸው። አገልግሎት በመስጠት ላይ ነን። ስለዚህ ሰው እንዲገለገልበት ጋፈሳለ ዶክተር ዜማ እጅግ በጣም እናመሰግናለን። ራያ ቆቦ ብዙ ወላዶች፣ ብዙ ታማሚዎች ከራያ ቆቦ ላይ ምንም ነገር ህክምና ባለማግኘታቸው ለብዙ ጉዞ ይዳረጋሉ ወደ ደሴ፣ ወደ ወልዲያ ይዳረጋሉ። ግን አሁን በይበልጥ ተሻሽሎ ከዚህ ዶክተር ዜማ ጋር ተች አሉ። በነገር ላይ ያው በራያ በገጠር ታውቃለህ ብዙ ሰዎች እዚህ እየመጡ እየታከሙ ዶክተር ዜማ እጁን ይባርክልን ፈጣሪያ ጨምሮ ይስጥልን የሚሉ ብዙዎች በአንዳንድ ሰዎች ይሰማለሁኝ። ዶክተር ዜማ እጅግ በጣም እናመሰግናለን ለምሰጠን ብዙ አገልግሎቶች ወንድማችን። እንግዲህ ከዚህ በባለፈው አይታችሁን ነበር፣ ቁጭ ብሎ መሄድ አይልቻም እንደዚህ ያለ በትር መነሳት አይችልም ነበር። አሁን ወንድማችን ኖርማል ሁሉ እንደዚህ በሰጠው መድኃኒት እየተባበርን ባለው ቁጭ ብሎ ኖርማል ቁጭ ብሎ ያለበትር እየተንቀሳቀሰ ነው የሚገኘው። ወንድማችን ዶክተር በጣም እናመሰግናለን። እንግዲህ ከይበለጠ ደግሞ እንጠብቃለን። አንተም ሰላሙን ልንል ተዩ ሙሉ ቪዲዮ የምታዩ እየመጣችሁ አትታመሙ፣ ግን ከታመማችሁ ደግሞ ወደ ወደ ዶክተር ዜማ ልዩ መገኛው ደግሞ ጎመጁ መቶ ሜትር ወረድ ብለን ነው። እናመሰግናለን ሁላችሁም ይህን ቪዲዮ የምታዩ ሼር አድርጉልን። የወንድማችንን መርዳት የምትፈልጉ በ0915696987 1968 በመደወል ያገኙናል። እስከዛው ድረስ ቸር ቆዩልን።